እግዚአብሔርን ያከበረም ይከብራልም። በተለይ እግዚአብሔርን በሙሉ ልብ የሚያምን እያንዳንዱ እርምጃውን እግዚአብሔርን የሚያስቀድም ሰው እሱ ይከብራል። ይህ የታወቀ ነው። ኢትዮጵያዊቷ ሎዛ አበራ በሴቶች እግር ኳስ በጣም በሚገርም ሁኔታ ለሴቶችም ለወንዶችም ተስፋ ይዛ የመጣች ማለት ይቻላል። ያለምንም እርዳታ ከመሬት ተነስታ ትልቅ ደረጃ የደረሰች ትውልዷና እድገቷ ከወደ ደቡብ ከምባታ አካባቢ እንደሆነ ታሪኮቿ ያሳያሉ። የተመቻቸ ቦታ ሳይሆን ተወልዳ ያደገችው፣ ግን በራሷ ጥንካሬ አልፎም ደግሞ በጣም በሚገርም ሁኔታ ንቃቷ ነው። ለዚህ ሁላ ከጀርባ ሆኖ እሷን ሲያጠናክር ከጎኗ የሆነው እግዚአብሔር እንደሆነም ትናገራለች። ይህ ደግሞ በሙሉ እምነቷ ነው። በቅርቡ ወደ አሜሪካ ዲሲ ፓወር ፉትቦል ክለብ መቀላቀሏ የምታውስ ነው። ታዲያ በዚህ ሰሞኑን ለዲሲ ፓወር ፉትቦል ክለብ ወከላ የተጫወተችው ሎዛ አበራ በጣም በሚገርም ሁኔታ ድንቅ ብቃቷን አሳይታል። ከዳላስ ትሪኒቲ ጋር በነበራቸው ጨዋታዎች ከረፍት በፊት ሁለት ጎል ገብቶባቸው ነበር። ሎዛ በራ ጨዋታውን ቀየረች። ሎዛ በራ በ አምሳ 4 ተኛ ደቂቃ አንድ ጎል አስቆጠረች። ከዛ ፍሬድሪክ በ63 ተኛ ደቂቃ ላይ ያቻ ጎል ልታስቆጠር ችላለች። ከዛ በኋላ ሎዛ 90 ደቂቃ አምስተኛ በዘጠና ስደመር አምስተኛ ወይም በባከነ ደቂቃ ውስጥ ሶስተኛ ጎል በማስቆጠር ሁለት ጎል አጠቃላይ በማግባት ለቡድኑ ድል ልታስመዘግብ ችላለች። ሎዛ በራ የኢትዮጵያ ፈርጥ ሚኪ ነኝ። ይህንን ቻናል ሰብስክራይብ በማድረግ ቤተሰብ ይሁኑ።